ይህ የሚያሳይ ዛሬም ይኸው በኢንሴኖ ከተማ በምስራቅ መስቃን ወረዳ ዋና ከተማ በሆነችው ኢንሴኖ ከተማ ላይ የመስቃን ብሔረሰብ ወይ መስቃን ማህበረሰብና እንዲሁም የማረቆ ብሔረሰብ የሙስሊም ወንድማማቾች ዛሬ የአፍጥር በወረሃ ረመዳን ላይ ታላቁ የረመዳን ወር ይሄ ሰዎች የሚተዛዘኑበት ራህመቱ የሚወርድበት ሰዎች የሚፈቃቀሩበትና በፍቅር የትኛውም ነገር የሚያደርጉበት ወር ላይ ዛሬ ይኸው እንደምታዩት በአማረና በደመቀ መልኩ የሁለቱ ማህበረሰብ አመራሮችም ማህበረሰቡም አንድ ላይ መጥቶ አፍጥር ላይ ይኸው አብረን እያፈጠርን ያለንበት ሂደት አለ። ለህዝቦች አንድነት ትስስር ይህ ምን ትርጉም አለው? ይሄ ለማህበረሰቡ ትስስር ይሄ ማህበረሰብ ቀድሞም የተሳሰረ ነው፣ በጋብቻ በባህል በወግ ሁሉ አንድ የነበረ ማህበረሰብ ነው። ሆኖም ግን ይሄ ደግሞ ጥቂት የነበሩት ግጭቶችን ተወግደው ዛሬ በዚህ መልኩ ይሄ ማህበረሰብ ይሄ ማህበረሰብ በአንድ ላይ ተገናኝቶ አመራሩ ማህበረሰቡ አንድ ላይ ተገናኝቶ ፍጥር በአንድ ላይ የረመዳን ኖር ላይ ፍጥር አፍጥር በአንድ ላይ ማፍጠሩ ይሄ የሚያይ ማህበረሰብ ትልቁ ምንድን ነው መዋሃድን፣ መተሳሰብን መተጋገዝን እና አብሮ መብላት መጠጣትን የነበረውን ሴቱን ዳግም የሚመልስበት ነው። ይሄንን ያስተምረዋል ብዬ አስባለሁ። በወርሃ ሮመዳን እንግዲህ ህዝበ ሙስሊሙ በመረዳዳት በመደጋገፍና በአብሮነት ነው የሚያከብረው። ና እነዚህ ሁለቱ ህዝቦች እንግዲህ በመደጋገፍና ከመረዳዳት ረገድ እንደዚሁም በተለያዩ ድጋፍ የሚሹ የማህበረሰብ ክፍሎችም አሉ። ና በሁለቱም ህዝቦች መካከል ከዚህ ረገድ ምንድን ነው የተከናወነ የሚገኘው በቀጣይስ ምን ለመስራት ነው የታሰበው? በአጠቃላይ በዚህ በወርሃ ረመዳን ላይ በሁለቱም ማህበረሰብ በኩል የተቸገሩ ማህበረሰቦች እየተደገፉ ያሉበት ሂደት አለ። ረመዳን ሲጀመር የማረቆ ወንድሞቻችን ተፈናቅለው የነበሩ ወደ ቀያቸው የተመለሱ ምንም ነገር ስለሌላቸው ስላላመረቱ ይሄን ታሳቢ በማድረግ በወርሃ ረመዳን ላይ የዘይት፣ የተለያየ የምግብ እህሎች፣ የተለያየ የምግብ ዱቄቶች በአንድ ላይ የተሰጠበት ሂደት አለ። ይሄ ድጋፍ የተደረገበት ሂደት አለ። በዛኛውን በኩል በዚሁ መልኩ ማለት ነው። ስለዚህ በዚህ በወርሃ ረመዳን ላይ ማህበረሰቡ እርስ በርሱ እየተደጋገፈ ያለበት ሂደት ላይ ነው ያለው። የሌለው ላለው ያለው ለሌለው እየተሰጣጣና አሁን በጋራ እየኖረ በጋራ እያፈጠረ ያለበት ይሄ አንዱ የኛ በጋራ ማፍጠር የዚህ ማሳያ ነው ማለት ይቻላል። እንደ ሀገር እንግዲህ በእጅጉ ሰላም የሚያስፈልገን ሰዓት ነው። ትናንትና ላይ የነበሩ አለመግባባቶች ተቀርፈው ደግሞ ፍጹም ወደሆነ ሰላም የምንሸጋገርበት ወቅት ነው። እንደሚታወቀው ኢስላም ማለት ሰላም ነው። ስለ ሰላም አብዝቶ ይጸላያል አብዝቶም ደግሞ ስለ ሰላም ይሰራልና በቀጣይ ማህበረሰቡ ምንድነው ማድረግ ያለበት? አንተም እንዳልከው እስላም ማለት ሰላም ነው። ሰላምን ነው የሚሰብከው። የትኛውም እምነት ሰላምን ይሰብካል፣ በሰላም መኖሩን ይሰብካል። ስለዚህ ይሄ ማህበረሰብ ይሄ እንዳማረበት ሙስሊም በየትኛውም ዓለም ላይ ሙስሊም ነው። ከዛ ውጭ የተለየው ነገር የለው። ፈጣሪም ምን ያለው ምንድነው ሰዎችን በጎሳ በብሔር የለያየናቸው እንዲተዋወቁበት ካልሆነ በስተቀር እንዲለያዩበት አይደለም ነው የሚለውና ስለዚህ ይሄ ማህበረሰብ ሳይለያይ በፍቅር በመላ ሀገሪቱ ያለ ማህበረሰብ ይሄንን ሰላም አስጠብቆ ልክ እንደዚህ በአማረ መልኩ ቢኖር የተሻለ ነው የሚል እምነት አለኝ። አመሰግናለሁ። ክብራትና ክብራን ተመልካቾቻችን እንግዲህ ቀደም ሲል የምስራቅ መስቃን ወረዳ ዋና አስተዳዳሪ ጋር ነበር ቆይታ ያደረግነው። እንግዲህ እነኚህ ሁለቱ ህዝቦች ቀደም ሲል የወረዳው ዋና አስተዳዳሪ እንዳነሱት በጋብቻ፣ በባህል፣ በታሪክ በእሴት ከጥንት ጀምሮ አብረው የኖሩ ህዝቦች ናቸው። የአብሮነታቸውን ደግሞ በተለያዩ ሁኔታ እያጠናከሩ የቀጠሉ ህዝቦች ናቸው። በዛሬ በወርሃ ረመዳን እንግዲህ በኢፍጣር ስነ ስርዓት ላይ እንደዚህ መገናኘታቸውን ቀደምት የነበረውን አንድነታቸውን ጭምር በሚያጠናክር መልኩ ነው ይህ እውነት እንግዲህ ሆነ የሚገኘው የማርቆል ወረዳ ዋና አስተዳዳሪ እዚህ አጠገባችን ይገኛሉ። ከእሳቸው ጋር ቆይታ የምናደርግ ነው የሚሆነው። ከልብ አመሰግናለሁ። እንኳን አደረሰውት እንዴት አመሽው። መልካም በዛሬው ዕለት እንግዲህ በጋራ የአፍጥር መርሃ ግብር እየተከናወነ ይገኛልና ይህ አንድነት ይበልጥ ከማጠናከርና የቀደመው አንድነታችን ላይ ይበልጥ ህብረትን ከማጠናከር ገድ ስላለው ፋይዳ ነው። አጠቃላይ ዛሬ አሁን ፍጣር እዚህ ኢንሴኖ ነው የምናደርገው አጠቃላይ የሁለቱ ህዝቦች ከዚህ በፊት የነበረውን የማረቆ ህዝብ፣ የምስቃን ህዝብ አጠቃላይ የነበረውን ችግር ለባለፉት ሰባት ወራት ሰላማዊ በሆነ መንገድ አካባቢው በሰላም ጸንቶ እንዲቀጥል የማድረጉን ነገር አጠናክረን እየቀጠል ነው። ይሄ ደግሞ መፍጣር ፕሮግራም አጠቃላይ በእስልምና እስልምና ሲጀምር ስለ ሰላም ነው የሚሰብከው፣ ስለ አንድነት ነው፣ ስለ አብሮነት ነው፣ ስለ ወንድማማችነት ነው። እዚህ መሀል ላይ የነበሩ ችግሮች ተቀርፈው ቀጣይ ዘላቂ ሰላም ሰላም የህዝቡ አድርገን የምንቀጥልበትና ህዝቦች መቼም ቢሆን እርስ በርስ የሚጋጩበት መንገድ በቀላሉ ሊቀረፍ የሚችልባቸው መንገዶች ብዙ አሉ። እነዚህ ችግሮች ተቀርፈው ቀጣይ አሁን የጀመርነውን ሰላም እኛ ህዝብ ትስስሩን ለማጠናከር አመራር ከአመራር ጋር ያለውን ነገር ለብዙ ጊዜ እያደረግን መጥተናል። ዛሬም አንዱ የዛኛው ኤክስቴንሽን አካል ነው። ስለዚህ በቀጣይ እነዚህ ህዝቦች ሰላሙን በዚህ ቀጠና ላይ በደንብ እንዲያረጋግጡ፣ ሰላሙ የህዝቡ እንዲሆን፣ ሰላሙን ህዝቡ እንዲጠብቅ ለባለፉት አምስት ስድስት ዓመታት አጠቃላይ ቀጠናውን በወታደር ነበር ሲጠበቅ ነበረው። ነገር ግን ከቅርብ ጊዜ ወዲህ ጀምሮ ያሉ ሂደቶች ጥሩ ናቸው። እነዚህን ጥሩ ሁኔታዎችን የበለጠ ጥሩነቱን አጠናክረን አብሮነታቸውን በጋብቻ የተሳሰረ ነው። በተለያዩ ነገሮች በአኗኗር የተሳሰረ ህዝብ ነው። አብሮ የሚውል ነው። አብሮ የሚያድር ነው። ስለዚህ ይሄ ህዝብ ይሄ አብሮነቱን በጥቂት ሰዎች ከሚነጣጠል አንድነቱን ቀጣይ አጠናክሮ እንዲቀጥል ይሄም አንዱ ምሳሌ እንደሆነ ለመግለጽ በጋራ ያደረግነው ኢፍጣር ፕሮግራም ነው። እንደሚታወቀው በአካባቢው ላይ እንግዲህ ነባር ባህሎች አሉ። በተለይ ግጭትን እንዴት መፍታት ይቻላል፣ አለመግባባቶች እንዴት መፍታት ይቻላል የሚሉ በርካታ የተሰነዱም ታሪክ ያለበት ህዝብ ነው በማረቆም በመስቃንም ህዝቦች መካከል። ስለዚህ በዚህ አካባቢ ላይ ሲከሰቱ የነበሩ ችግሮችን ከመፍታት ረገድ እነዚህ ባህሎች ምን አበርክቶ ነበራቸው? እነዚህን አጉልቶ ከማሳደግና ወደ ቀጣዩም ከማስተላለፍ ረገድ ምንድን ነው እንደናት አካባቢ የተሰራ አጠቃላይ በባህል አንጻር በማረቆም የማጋ ራጋው ስርዓት አጠቃላይ ሰዎች ግጭቱ ሲገቡ የግጭቱ መነሻ ተፈልጎ በግጭቱ መነሻ ተንተርሶ ግጭቱ የሚፈታበትን ስርዓት ሽማግሌዎች የሚከተሉበትና ሁለት የተጋጩ ወንድሞች በአግባቡ በሴራው በራጋው በማጋው ሊፈቱ የሚችሉበት ስርዓት የምንከተልበት ነው። በመስቃንም በፈረዝ አገኝ ሴራ አለ፣ በዓል አለ። በዛ በዓል ሁለት የተጣሉ ወገኖች የሚታረቁበት በዚህ ሂደት ብዙ ስራዎች እየተሰሩ መጥተዋል። እነዚህ ቀጣይን ተጠናክሮ መቀጠል ያለባቸው ናቸው። ሽማግሌዎች በጣም ትልልቅ ትሩፋቶችን አበርክተዋል በዚህ ጉዳይ ላይ ይበን አመራር ወይም የጸጥታ መዋቅሩ መስራት የማይችላቸው ነገሮችንም ጭምር በአግባቡ ሽማግሌዎች ለመስራት ሞክረዋል። ከዚህ ፊት እነዚህ ነገሮች ቀጣይ መጠናከር መቻል አለባቸው። አሁን ግን በዘላቂነት አሁን የጀመርናቸው ነገሮችን ሽማግሌውም ጎን ላይ ሆኖ፣ መላው ሕዝብ ጎን ላይ ሆኖ፣ ወጣቱ ጎን ላይ ሆኖ የትኛውም እምነት ሳይለይ ሁሉም ሰው አብሮነቱን እንዲያጠናከር የነበረው ባህል የነበረው አብሮነትን አጠናክሮ ለመቀጠል የሚያግዙ ባህላዊ እሴቶች ያሉባቸው ማህበረሰቦች ስለሆኑ ይህን እንዲያጠናክሩ ለቀጣይም መልእክት የማስተላልፈው በዚህ አግባብ ነው። ረመዳን ላይ እንግዲህ በርካታዎች የሚደጋገፉበት የሚጠያየቁበት አብሮ እንዲህ በጋራ ማዕድ የሚቋደሱበትም አብሮ የሚያፈጥሩበትም ነው። ድጋፍ የሚሹ ወገኖች በርካታ ናቸው በሁለቱም አካባቢ ላይ እና እነዚህም በዘላቂነት ከመደገፍ ረገድ ምንድን ነው ከማህበረሰቡ የሚጠበቀው? መንግስትስ ምን እያደረገ ነው? አጠቃላይ ከዚህ አንጻር በሁለቱም በኩል ብዙ ስራዎች እየተሰሩ ቆይተዋል። አሁንም ስራዎች እየተሰሩ ነው ያሉት። በዘላቂነት ለቀጣይ ስድስት ወራት እነዚህ ድጋፍ የሚሹ የማህበረሰብ ክፍሎች በሁለቱም በኩል አሉ። እነዚህም የማህበረሰብ ክፍሎች ያለምንም መነጣጠል በጋራ ነው ዞረን ከመንግስት በአግባቡ ድጋፍ እየተደረገ ነው። ይሄን ማህበረሰቡ ጎረቤቱም ሳይፈናቀል የነበረው በአግባቡ ህብረተሰቡን እየደገፈ ነው ያለው። ይሄ ግን የበለጠ ቀጣይ መንግስት በአግባቡ እነዚህ ሰዎች ማግኘት የሚገባቸውን ነገሮችን እያደረገ ነው፣ ግን የሚጎሉ ነገሮችን ቀጣይ ያሟላን የምንሄድበት ሂደት እንዳለ ለመግለጽ ነው። የዛሬው የነበረው ህብረት በተለይ አንድነት ምን ያህል ጉልበት እንዳለው ጭምር ማሳያ ነው። በቀጣይ የህዝብ ለህዝብ ትስስሩን ትላንት የነበሩትን አጠናክሮ ከመቀጠል ነገር ምን እቅዶች አሉ? ቀጣይ አሁን የተጀመሩ ነገሮች አሉ ይህ ህዝብ ተገናኝተዋል። አሁንም ይህን ህዝብ ሊነጣጥሉ የሚፈልጉ ኃይሎችን በሙሉ በሁለቱም በኩል ያለ አመራር አካላት የሽማግሌው የሚመለከተው ወጣቱ በአግባቡ እንደዚህ ባልሆነ መንገድ ስራ የሚሰሩ ኃይሎችን በማስወገድ ሰው ዛሬ በገበያ አብረው ነው የሚውለው። ቆሼ ላይ አብሮ ነው የሚውለው። ኢንሴኖ ላይ አብሮ ነው የሚውለው። ቡታጀራ ላይ አብረው ነው የሚውለው። ይሄን አብሮነትን ሊነጣጥሉ የሚፈልጉ ኃይሎችን ግን በትላንትናው መንገድ እንዳይሄዱ በአግባቡ ስራዎችን እየሰራን አጠናክረን መቀጠል መቻል አለብን። ይሄ ዛሬ በጋራ ያደረግነው የፍጥር ፕሮግራምም አንዱ ለዚህ ማሳያ ስለሆነ እንደዚህ አይነት ነገሮችን ሁላችንም አጎልብተ መቀጠል አለብን የሚል እምነት ነው ያለኝ። እኔ አመሰግናለሁ። ክብራትና ክብራን ተመልካቾቻችን እንግዲህ በሁለቱ ህዝቦች መካከል ያለው አንድነት፣ መተባበር እንደዚሁም በመተጋገዝ ተግባራትን የመከወን ሂደቱ እንግዲህ ትላንት የነበረ ዛሬም የቀጠለ ነውና ይህ የጋራ አፍጥር መርሃ ግብሩም ዋነኛው የነዚህ ማሳያ ናቸው። የምስራቅ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ሰን ደግሞ እዚያ ተገባችን ይገኛሉም ከማህበረሰቡ ጋር በጋራ መርሃ ግብር ላይ ተገኝተዋል። አሁን ደግሞ ከእሳቸው ጋር ቆይታ ነው የምናደርገው። እንኳን አደረሱት እንኳን አብሮ አደረሰን። መልካም ዛሬ እንግዲህ ትልቅ ቦታ የሚሰጠው በታላቁ ረመዳን እንግዲህ እነኚህ ሁለት ህዝቦች በጋራ ሆነው የኢፍጣር መርሃ ግብር እያከናወኑ ይገኛሉና የህዝቦችን የቀደመች አንድነትን ይበልጥ ከማጎልበት ረገድ ያለውን ፋይዳ፣ በመጀመሪያ ደረጃ ይሄ የኢፍጣር ፕሮግራም ስንዘጋጅ የህዝቡ አብሮነት መጀመሪያም የነበረ ነው ግን አሁን በሆነ በታሪክ አጋጣሚ የሆነ የሻከረው ነገሮች አሉ። እሱን የሚያስተካክል ወደ ነበረው የሚመልስ አዲስ አይደለም ወደ ነበረበት የሚያጠናክርና ይሄ አብሮ መምጣት አብሮ መገኘት ምና ብቻ አይደለም አብሮነትን የሚያጠናክር የህዝቦች ትስስር ረጅም ጊዜ ታሪክ ያለው አብሮ የኖረ አብሮ የታገለ አብሮ ብዙ ነገር የሆነ በጋራ የሚያመርት በጋራ ለቅሶ ሰርጉ በጋራ የሚኖረ ነበረ ታታሪ ህዝቦች ናቸው። ይህንን ህዝብ የምናጠናክርበት በተለይ አሁን የተከበረው ረመዳን ዛሬ 27ተኛው ሌይል ነው። 27ተኛው ሌይል ማለት በቃ የለይለት ቀድር ለይል እዝነት ካለ እዝነት የሚገኝበት ውሳኔ ሌይል ተብሎ ኤክስፔክትድ ከሚሆኑ ቀኖች አንዱ ነው። በዚህ ዕለት እኛ ማረቆ ማህበረሰብ ና የእኛ አመራር የመስቃን ጉራጌ የምስራቅ ጉራጌ ዞን አመራር ና የማረቆ አመራር ስንገናኝ አጠቃላይ ማህበረሰቡ የኛ አንድነት የኛ አብሮነት አይቶ ወደ ቀደመ ወደ ነበረበት እንዲመለስ እስካሁን የተጀመሩ የተሰሩ ስራዎች አሉ። ይሄ በለጠ ጠንከር የሚያበረታታ እና ፊርም ስታንድ እንዲኖረው የሚያረግ ነው እና በዚህ አጋጣሚ ይሄ እንዳመቻቹ የሁለቱም ህዝቦች የሁለቱም አመራሮች በዚህ አጋጣሚ ማመስገን እፈልጋለሁ። ህዝቡ ሊነጣጥሉ ከሚፈልጉ ወይም እኮ የዓላማ ተያዙ የግለሰቦች ራሱን እንዴት መጠበቅ መቻል አለበት? ምን መልእክት ያስተላልፋሉ? በአጠቃላይ ይሄ ህዝብ አብሮ የኖረ የተዋሃደ የተጋመደ ህዝብ ነው። ይህ ህዝብ ቀና ማረቁ ምትለየው አይደለም፣ ምትለየው ምትችለው አይደለም። ሰርገኛ ጤፍ ነው። በብዙ መድረኮች እንደሰማነው የተጋመደ ብቻ ሳይሆን የተዋሃደ ነው። መለየት ማይቻል ማለት። ይህ ህዝብ ግን ለመነጣጠል አቅደው አልመው አቅደው የሚሰሩ አካላቶች አሉ። በጣት የሚቆጠሩ ጩኸታቸው ከፍ የሚል ብዙ ሰው ከኋላ ያላቸው የሚመስል ግን የሌለባቸው እነዚህ አካሎች ሁሉም አንደኛው መጀመሪያ እነሱ እንዲጠነቀቁ አሁን በያዝነው አግባብ በዚህ አይነት በዚህ አግባብ ሰው በታተና ማህበረሰቡ ላይ ያለው የሚል አካል ተስፋ መቁረጥ አለበት። መንግስት ቁርጠኛ አቋም አለው። ሁለተኛ ያመራራ ለአመራራችን ያለኝ መልእክት ይሄ የጀመርነው አንድነት አብሮነት ለማጠናከር ቁርጠኛ አቋም ስላለን ሁሉም ከጎናችን እንዲሰለፍ አመራሩ ሁሉ እስከ ታች እስከ ቀበሌ ድረስ ያለው አመራር ለማህበረሰባችን ደግሞ የነበረው ቀደምት አንድነቱን ተጠናክሮ እንዲቀጥል፣ ይሄ ለማበላሸት የሚፈልጉ የራሱ ልጅ ሊሆን ይችላል፣ ሌላ ሊሆን ይችላል፣ አንቅሮ እንዲተፋ፣ እንዲያጋልጥ፣ እንዲመለስ ካልሆነ ደግሞ ለመንግስት እንዲያቀርብ በዚህ አጋጣሚ ጥሪ ያቀርባለሁ። ይህን ህዝብ መቼም መለጣጠር እንደማይቻል፣ መለያየት እንደማይቻል በዚህ አጋጣሚ ተስፋ እንዲቆርጡም ለበጥባጮቹ ወይም ለአጥፊዎቹ መልእክት ለማስተላለፍ ፈልጋለሁ። መልካም። በተለይ ግጭቶችን ከማባባስ ረገድ ማህበራዊ ሚዲያዎችን በመጠቀም ሀሰተኛ ሪፖርቶችን የሚያቀርቡ በርካታ ግለሰቦች አሉ። በእርግጥ አሁን ላይ አደብ እየገዙ ያሉ በርካቶች ናቸው። ከዚህ ረገድ ማህበረሰቡ ከነዚህ በምን መልኩ መጠበቅ መቻል አለበት? የክልሉ መንግስት እንዳጠቃላይ በክልሉ ላይ ሰላም እንዲሰፍል በማድረጉ በኩል እየሰራ ያለው ስራ ምን ለውጦችን አምጥቷል? በአጠቃላይ የሶሻል ሚዲያ ስራው አንዱ ጦርነት በሶሻል ሚዲያ ነው እየታወጀ ያለው። በፌካ አካውንት ይጽፋል። ራሱ ሄዶ ላይክ እና ሼር ያደርጋል ብዙ ተከታይ ያለው ይመስላል። ይሄንን እን አንደኛ ከዚህ ራሳቸው እንዲቆጥቡ፣ ሁለተኛ ማህበረሰቡም ደግሞ በዚህ መደናገር ስለሌለበት በሶሻል ሚዲያ የሀሰተኛ ወሬ የበሬ ወለደ ወሬ እገሌ እንደዚህ ሆነ እንደዚህ ሆነ የሚሉ ወሬዎች መቆጠብ አለበት። ይሄንን የአመራራችን ሚዲያ አርሚ ፎርም አድርገናል። ይሄንን ልክ እንዳልሆነ ግንዛቤ የሚፈጥር ወዲያው ላይክ እና ሼር አድርጎ ኮሜንት የሚያደርግ። ሚያስተያል የታረመ የተስተካከለ ሀሳብ ለሕዝቡ እንዲቀር እየተሰራ ነው። በማረቆ በኩልም በምስራቅ ጉራጌ ዞን በኩልም ይሄ እየሰራ ነው። ይሄ ተጠናክሮ መቀጠላል። ማህበረሰቡ ግን በፌክ ኒውስ ወይም በውሸት ወሬዎች በሶሻል ሚዲያ ዘመቻ እንዳይደናገርና ቀደምት አንድነቱን ተጠናክሮ እንዲቀጥል አምራሩ እንዲያዳምጥ አባቶች እንዲያዳምጥ ይሄ መከተል አለበት። ሁለተኛ የክልሉ መንግስት ይሄ ወደ ወደብ ነበረበት የጸጥታ ችግሩ እንዲፈታ ያደረገው ጥረት እኔ በዚህ አጋጣሚ ማድነቅ እፈልጋለሁ። ከመጀመሪያ ጀምሮ ይሄ አካባቢ ይሄ አሁን እንሴ ነው ያለንበት አካባቢ እንደዚህ በዚህ ሰዓት እንዲምትቆምበት አልነበረ። ይሄ እንዲስተካከል ያደረገው አንደኛ የጸጥታ አካል፣ ሁለተኛ የክልሉ መንግስት የክልሉ ጸጥታ አካል ሁለቱ ዞን የዞንና ልዩ ወረዳ ያደረገው አመራሮች ያደረጉት ነገር ማድነቅ ፈልጋለሁ። ስለዚህ ይህንን ስራ ግን እስከ ጥግ ድረስ ታደርሳላችሁ ወይ ብሎ ማህበረሰቡ ጠይቋል። ይሄ ለማድረስ አጥኚ ቡድን መጀመሪያ ይህን የሚያወያይ ቡድን መድቧል። አዋያይቱን ወደ ነበረ በተፈናቃይ እንዲገባ በርካታ ድጋፎች ተደርጎ ወደዚህ ደርሰናል። ዘላቂ መፍትሄ ለማድረግ ደግሞ አጥኚ ቡድን ተመድቦ እያንዳንዱ ታሪካዊ ዳራ ምን ነበረ፣ እንዴት ነበረ የሚሉ በደንብ እየተጠናናለሁ። ይህን መሬት እስኪወር ድረስ እኛ ከጎን ሆነን እየደገፍ ነው ስለዚህ የክልሉ መንግስት በዚህ አጋጣሚ ቁርጠኝነት ውስጥ ከታች ድረስ ወርዶ ፋክቶቹን መነሻ ያደረገ ውሳኔ ለመስጠት እያጠና ስለሆነ እኛም ከጎን ሆነን እየደገፍን ስለሆነ በዚህ አጋጣሚ ለክልሉ መንግስት ማመስገን ፈልጋለሁ። ማህበረሰቡም ይህንን ሰላም የሚያበላሽበት የሚያደፈርስ አካል ምንም ሳይታክት መታገል እንዳለበት፣ የሰላም ባለቤት ህዝብ ነው። መንግስት መንግስት ያስተባብራል፣ ይመራል፣ ይደግፋል ነገር ግን ሰላሚ ብልጽግና በደጅ ሰላሚ በጅ ነው። የሰላም ባለቤት ማህበረሰብ ስለሆነ ማህበረሰቡ ሰላሙን የሚያደፈርስበት አንዳች ነገር የሶሻል ሚዲያ ይሁን ቡና ላይ ሲጠጣ የሚወር ወሬ ይሁን እንቅስቃሴ ይሁን ሁሉንም እንዲያርም እንዲከታተል፣ አካባቢው እንዲጠብቅ ይህንን የነበረውን የመጀመሪያውን አዲስ ነገር አይደለም። ይሄ የነበረ በጋራ የሚኖር በጣም የተቀላቀለ ህዝብ ነው። ይህንን ሊያባሽላሽ ብሽሉ አካላቶች እን ከሌሊት ሳይታክል እንዲታገል እንዲያርም ቀየውን፣ ሰፈሩን፣ ቀበሌውን፣ ወረዳውን፣ ዞኑን እንዲጠብቅ በዚህ አጋጣሚ ጥሬ እናቀርባለሁ። እኔም አምስግናለሁ። እንግዲህ ክብራትና ክብራን በሁለቱ ህዝቦች መካከል ከዚህ ቀደም ተፈጥሮ የነበሩ ነገሮች በአካባቢው ባህል እሴት መሰረት ቀደምት የነበረው አብሮነታቸውን መነሻ በማድረግም እንደ አጠቃላይ በሁሉም መልኩ በተሰሩ ስራዎች አሁን ላይ ሰላም መቷል። ይህ ሰላም የማጽናቱ ጉዳይ ደግሞ የማህበረሰቡ ጉዳይ ነው። በእንደዚህ አይነት አብሮነት የሚከወኑ ሁነቶች ደግሞ ድርሻቸው ከፍተኛ ነው። እንግዲህ አፍጥር መርሃ ግብሩን ወደ ማጠናቀቁ እየተቃረብን ነው የምንገኘው። አንድ እንግዳ ዚያ አጠገብ ያለ ከሳቸው ጋር ቆይታ የምናደርግ ነው የሚሆነው። ከልብ አመሰግናለሁ። እንታወቅ። መስነጫካ እባላለሁ የምስራቅ ጉራጌ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ። ዛሬ እንግዲህ የአብሮነት ማዕድ እየተቋደስን ነው የምንገኘውና በወርሃ ሮመዳን እንግዲህ የአፍጥር መርሃ ግብሩን ዛሬ በዚህ በኢንሴኖ ከተማ ላይ ነው የምንገኘው። በዚህ አንድነት በአንድነት መሰባሰባችን በዋነኝነት አንድነታችን ይበልጥ ጎልቶ እንዲወጣ በማድረጉ በኩል የህዝቦች ትብብር ማህበር አንድነት እንዲጠናከር ከዛ ባለፈም ደግሞ የግጭት ጠማቂ የሆኑም የአንዳንድ አካላት አሉ እና የነዚህ ሴራ ከማክሸፍ ረገድ ምን እንድምታ ይኖረዋል? አመሰግናለውኝ። በአሁኑ ሰዓት የኢፍጣር ፕሮግራሙን እያካሄድን ያለ ነው በኢንሴኖ ከተማ ላይ ነው። የኢንሴኖ ከተማ በባለፉት አመታቶች በምንመለከትበት ጊዜ በተወሰነ መልኩ የጸጥታ ችግሮች የነበሩበት ከተማ ነው። ክልሉም ሰፊ ድጋፍ አድርጎ በዚህ አመት ለተከታታይ ወራት በተደረገው ስራ አሁን ባለው ሁኔታ በተሻለ የሰላምና የጸጥታ ሁኔታ ላይ ይገኛል። ይህ የአፍጥር ፕሮግራም በምናደርግበት ጊዜ ከወንድም ሙስሊም ማህበረሰብ ጋራ በጋራ የኢፍጣር ፕሮግራሙን እያደረግን ያለንበት ሁኔታ ነው ያለው። የማረቆ ወንድሞቻችንም አባቶቻችንም ጭምር መጥተው ይህንን አንድነታችንን ለማረጋገጥ ከዚህ ቀደም የነበሩ በተለያየ መልኩ ይህንን ግጭት ሲያሴሩ የነበሩ አካላቶች ዓላማቸውን በማክሸፍ ከነሱ ጋራ በጋራ የኢፍጣር ፕሮግራም እያደረግን ያለንበት ሁኔታ አለ። በአጠቃላይ የሰላሙ ባለቤት ህዝቡ ነው። ህዝቡ ባደረገው ጥረት ተደጋጋሚ ውይይቶች ተደርጎ እንደዚህ አይነት የሰላም ሁኔታ መፍጠር ተችሏል። ማህበረሰባችንም በጣም በከፍተኛ ሁኔታ ደስተኛ ነው። ልማት ጭምር ርቆት ነበረ። አሁን ወደ ልማት ተመልሶ ልማቱን በማልማት አብሮ ገበያ ላይ እየዋለ እንደዚህ አይነት ፕሮግራሞች ላይ በጋራ እየተሳተፈ ያለበት ሁኔታ ነው እና ያለው በጥቅሉ ከዚህ ቀደም የነበረውን ሙሉ ለሙሉ የቀየረ ስራ የተሰራበት ነው በአካባቢ ያለው አሁን ደግሞ ዘላቂ በዘላቂነት ችግሩን ለመፍታት ደግሞ የክልሉ መንግስት በእቅድ ወደ ታች ወርዶ በአሁኑ ሰዓት ጭምር እየሰራ ያለበት ሂደት ነውና ያለው። በጣም ደስ ይላል። ኢትዮጵያዊነት ማለት ይህ ነው። በከተማ ውስጥ ኦሮሞ አለ፣ አማራ አለ፣ ጉራጌ አለ የሌለ ማህበረሰብ የለም። ይህ ማህበረሰብ በአንድነትና በፍቅር የሚኖር ማህበረሰብ እንደመሆኑ መጠን ይህንን ሰላሙን አስቀጥሎ የተሻለ ህይወቱን ሊቀይር የሚችል ስራ በጋራ አቅደን እየሰራን ያለንበት ሂደት ነው ያለው። በወርሃ ሮመዳን ጠቅላላ በአካባቢ ያለው የመረዳዳትና የመደጋገፍ ሂደቶችን እስኪ እንዴት አዩት? በቀጣይስ ምንድነው መሆን ያለበት? በአሁኑ ሰዓት የክርስትና እምነት ተከታዮችም የእስልምና እምነት ተከታዮችም አብይ ጾማቸውን እየጾሙ ያሉበት ሂደት ነው ያለው በጾሙ ወቅት ደግሞ የሁለቱም እምነት ተከታዮች አቅመደካማ የሆኑ የማህበረሰብ ክፍሎችን በመደገፍ በመጠየቅ ያላቸውን አካፍሎ በማብላት በአጠቃላይ ሰላም እንዲወርድ የሚጸለይበት ወቅት ከመሆኑ ጋር ተያይዞ የማህበረሰቡ አንድነት ሁሉም በራሱ እምነቱን ተከባብሮና ተቻችሎ እያከበረ ያለበት ሂደት ነው እና ያለው የሁለቱም እምነት ተከታዮች በአቅም ደረጃ ዝቅተኛ የሆኑ ማህበረሰቦችን እንደነዚህ የተለያዩ የማዕድ ማቋደስ ፕሮግራሞችን በማዘጋጀት አገመ እየረዱ ያለበት ሂደት ነው እና ይሄ በጾም ወቅት ብቻ ሊደረግ የሚገባ ጉዳይ ሳይሆን በቀጣይም እነዚህን ባህል አድርገን ልናስቀጥላቸው የሚገቡ ጉዳዮች ናቸው እና እንደ መንግስትም፣ እነዚህ ተግባራቶች በተለያዩ ተቋማቶች ተደግፈው ከባለ ሀብቶች ጋራ በመቀናጀት እየተሰሩ ያሉ ስራዎች በርካታ ናቸው። ከልብ አመሰግናለሁ። ክብራትና ክብራን ተመልካቾቻችን፣ እንግዲህ በዚህ በኢንሴኖ ከተማ ላይ የሁለት ህዝቦች የምስራቅ መስቃንና የመስቃን እንደዚሁም የማረቆ ህዝቦች በጋራ በመሆን ያካሄዱትን የኢፍጣር መርሃ ግብር ነው ስትከታተሉት የነበረው። የደቡብ ሬድዮና ቴሌቪዥን ድርጅት እንግዲህ በወረሃ ረመዳን እንግዲህ የሚደረጉ የጎዳና ላይ የኢፍጣር መርሃ ግብሮችን እንደዚሁም የሚደረጉ የማዕድ ማጋራት መርሃ ግብሮችን ጨምሮ በተለያዩ ሁነቶች ላይ ለተለያዩ አካባቢዎች ላይ ሁነቶችን ወደ እናንተ ሲያደርስ ነበር። በዛሬው ዕለት እንግዲህ የሁለቱ ህዝቦች የቀደመ ግንኙነታቸውን ይበልጥ አንድ ደረጃ ከፍ የሚያደርገውን አብሮነታቸውን የተዋለዱ የተጋመዱና በባህል፣ በታሪክ በተለያዩ ሴቶች የሚገናኙ ህዝቦች በጋራ ያፈጠሩበትን መርሃ ግብር ነበር ስትከታተሉ የነበረው። ለአፍታ በተለይ በውስጥ ያለውን ሂደት እናስቃኛችሁና ወደ ዜና 24 በቀጥታ የምናልፍ ነው የሚሆነው እናመሰግናለን። አይነት ሁኔታ ከረጅም ዓመታት በኋላ ነው የተገናኙት፣ ማለት ነው። በጋራ በመሆን ከዚህ ቀደም የነበረው አብሮነታቸውን የመደጋገፍና አብሮ የመኖር እሴቶቻቸውን በተወሰነ መልኩ የተወሰኑ አካላት ቀደም ሲል የዞኖቹ እነዚህም የልዩ ወረዳዎቹ አስተዳዳሪዎች ሲያነሱ እንደነበረው የተወሰኑ ግለሰቦች በፈጠሯቸው አለመግባባት ቅራኔ ውስጥ ገብተው የነበሩና አሁን ላይ ደግሞ ግንኙነታቸውን ካጠናክሩ ቆየት ያለ ቢሆንም በእንደዚህ አይነት ሁኔታ ደግሞ የሚደረጉ አብሮነቶች ድርሻቸው ከፍተኛ ነው የሚሆነው። የምስራቅ መስቃን ኢንሴኖ ከተማ ላይ እንግዲህ ያደረጉት የኢፍጣር መርሃ ግብር በቀጣይም እንግዲህ በማረቆም አካባቢ በተለያዩ ሁኔታዎች ላይ የሚኖሩ ነው የሚሆነው ማለት ነው። አብራችሁም ስለነበራችሁ በጋራ ከኛ ጋር ስለነበራችሁ ከልብ ነው የምናመሰግነው። የደቡብ ሬዲዮና ቴሌቪዥን ድርጅት ቀደም ሲል እንዳነሳንላችሁም በተለያዩ ሁኔታዎች የማህበረሰብ ተኮር ስራዎችንም እንደዚሁም እያከናወነ የሕዝቦችን አንድነትና ትስስር የሚያጠናክሩ ተግባራትን እያከናወነ በተለያዩ ሁኔቶች ላይም ዘገባዎችን ወደ እናንተ በቀጥታው ስርጭትም ተደራሽ እያደረገ ነው ቆይታ እያደረገ የሚቀጥለው ማለት ነው። አሁን አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ዜና 24 ከዋናው ስቱዲዮ የሚቀጥል ነው የሚሆነው። በእኔ በኩል ጤና ይስጥልን።